መጀመሪያ ጥያቄ፣ አሁን የተናገርከውን ባይብል እየጠቀስክ ስትናገር ነበር። ና ታምንበታለህ? ማመን ምንም አይጠበቅብኝም። ምን አልከኝ? እስካሁን የተናገርኳቸው እውነት ናቸው፣ ግን ባይብልን ማመን አይጠበቅብኝም። እውነት ነው፣ ግን የተናገርኩት ነገር እውነት ነው። ኦኬ። ስለዚህ እውነት ከሆነ አንዳንድ የሚጋጩ ነገሮች ይኖራሉ ማለት ነው እታረም። አለው። ተከራካሪ አይደለሁም። እሱ የምታምን ከሆነ የመጀመሪያው ጥያቄ የሚሆነው ፈጣሪ ልጅ አለው ብለ ታምናለህ። ልጅ ማለት መወለድ ማለት ቢብሊካሊ ምን እንደሆነ ታውቂያለሽ ጣቢት በባይብል በባይብል ኮንሰፕት መወለድ ማለት ምን እንደሆነ ታውቂያለሽ? እሱ ላይ እንመጣበታለን። እኔ መወለድ ምን ማለት እንደሆነ ስትጠይቀኝ እነግርካለሁ። ግን የእግዚአብሔር ልጅ እግዚአብሔር ይወልዳል ብለህ ታምናለህ? ልጅ አለው ብለህ ታምናለህ? አምላክ አይወልድም፣ አይወለድም እሺ፣ በምን መልኩ ነው አሁን? ቅድም ስትናገር እየተፈጠረ ነው ይሄ ፍጡር ነው ብዬ ነው የምከራከረው፣ ማን ነው የምወያየው? ይቀርታ። እሺ፣ የኢየሱስ ክርስቶስ አምላክና አባት ይባረክ ብለህ ኤፌሶን ላይ ስትጠቅስ ነበረና ያ ትክክል ከሚለው የተነሳው የሁሉ አባት ከሚለው ነው። ምን አለ ኤፌሶን ምዕራፍ አራት ቁጥር ስድስት ላይ በሁሉ የሚኖር በሁሉም የሚሰራ አንድ አምላክ የሁሉም አባት አለ ነው የሚለው ትክክል። ልክ ነው። አዎ ስለዚህ አባት ስትል ፈጣሪ ማለት ነው። በመፍጠር በማስገኘት ማለት ነው። ሚልክያስ ምዕራፍ ለ ቁጥር አስር ላይ ለሁላችን አንድ አባት ያለን አይደለምን አንድ አምላክስ የፈጠረን አይደለምን ይላል። ኦኬ ላነጻጽር ነው እና ማትሉ ከሆነ ቦታውን አንብቤ አላውቅም ግን ሲባል ሰማለው በእስልምና እምነት አላህን አባት ማለት አትችሉም ማለት አንችልም፣ ነው። ኦኬ ከሱ ጋር አይጋጭብህም ታዲያ? ይሄኛው አይ አምላክ አባት ማለት አስገኝ ፈጣሪ ማለት ነው በሚለው ነው። ለምሳሌ ምን አለ መሰለሽ፣ አሁን ቢብሊካሊ ስንመጣ ድሮ አምላክ የሚጠራበት ስም ነበር፣ ታቂ እንደሆነ በአሊ በአሊም ተብሎ ይጠራ ነበር። ታቂ አለሽ፣ አይና ባይብል ላይ ነቢየ ሆሴዕ ላይ ምዕራፍ ሁለት ላይ ይጠቀሰ ጥቅስ አለ። እስኪ አንድ ላንብብለሽ። በዚያን ቀን ባሌ ብለሽ ትጠሪኛለሽ እንጂ ዳግመኛ ባሌ ብለሽ አትጠሪኝም ይላል እግዚአብሔር። አለ ባሌ ተብሎ ለምንድን ነው የማይጠራው ከዛ በኋላ? የባሊንም ስም ከአፏ ወስዳለሁ፣ በስማቸውም እንዲህ አይታሰቡም። እና ለምን ከዛ በኋላ ለአማልክት ተጠቀሙበት ይሄንን ስም፣ ለአማልክት ማለት ነው ለጣዖታት እና ከዚህ በኋላ ይሄን ስም እኔ አልጠቀምም አለ እግዚአብሔር። በዚህ ስም እንዳጠሩኝ ማለት ግልጽ ነው ግን አሁን ካወራሁት ሀሳብ ጋር ለምን እንዳልኩኝ ማለት ነው። እኛ አባት ብለን አንጠራውም። በነገራችን ላይ አላህ አባትም አይደለም። ፈጣሪ አባት የሚለው አስገኝ ፈጣሪ ከሚለው ኮንሴፕት አንጻር ከሆነ እንጠራዋለን። አላህ ካሊቅ ነው። በቁርአን ላይ ስትመጪ ካሊቅ ነው። አብ የሚለው ቃል አስገኝ ፈጣሪ ማለት ነው ራሱ። ስለዚህ ከዛ አንጻር ከሆነ ችግር የለውም ችግር የለውም። ለምሳሌ ኢየሱስ ራሱ ሲናገር እመጣለሻለሁ። እሺ ወደ እኔ ፖይንት እመጣለሁ። ከዚህ በኋላ ምን አለ? በምድር ላይ ማንንም አባት ብላችሁ አትጥሩ አለ። ጣቢታ፣ በምድር ላይ ማንንም አባት ብለን አንጠራም። እሱ እሱን አደርስታ እናደርጋለሁ። ምን እንደሆነ አምላክ ፈጣሪ ማለት ነው አደለ? ልክ ነህ። በጣም ጥሩ። ስለዚህ አሁን በተመሳሳይ ሁኔታ በዚህ ኮንሴፕት ከሆነ አባት የተባለው ችግር የለውም እንለዋለን። በኮንሴፕት ነው። በኮንሴፕቱ ኻልቅ ተብሎ አላህ በቁርአን ላይ ተጽፎ ተገኝቷል። በቁርአን ላይ የአላህ ስም ኻልቅ አስገኝ፣ ፈጣሪ በሚለው ተገልጿል። በዚህ ኮንሴፕት ከሆነ ከዛ በተረፈ ግን አባት የሚለው ስም ለአላህ አንጠቀምበትም ተጠቅመንም አናቀብ። ያው ልዩነቱን አላየሁትም፣ ምክንያቱም ባስገኝነቱ አባት ብለህ ከጠራኸው ባይብላችን ላይም ቅድም ሁለት አስር ላይ እንዳነበብከው በማስገኘቱና የሁሉ ገዢ የሁሉ ፈጣሪ ስለሆነ ልክ ነው፣ አንድ አባት ነው ያለው። አዎ፣ እኛ አባት ብለን አንጠቀምም። ከኮንሴፕት አንጻር ነው እንጂ የነገርኩሽ። ከዛ አንጻር በነገራችን ላይ ከይቅርታ ጋር ማለት ነው። ጣቢታ ምናልባት ከዚህ በፊት አይተሽ ላታቂ ትችላለች። ግን ባይብሎቹን ማን እንደጻፋቸው አይታወቅም። ከዚህ አንጻር ተበርዘውም ሊሆን ይችላል እና አንደኛ ጸሐፊያቸው አይታወቅም የባይብሉ ጸሐፊ ሁለተኛ እርስ በርሳቸው ይላተማሉ። ሶስተኛ ጭማሪና ቅናሴ ያለባቸው። ይህን ታውቂያለሽ ሰምተሽ ታውቂያለሽ። ለምሳሌ ያመነ የተጠመቀ ይድናል ያለመነ ይፈረድበታል የሚለው የማርቆስ ወንጌል ምዕራፍ 16 ከቁጥር 20 ጀምሮ ያለው እንዳለ ጭማሪ ነው። ከቁጥር ዘጠኝ ጀምሮ ያለው ማለት ነው እንዳለ ሙሉ በሙሉ ጭማሪ ነው። የዮሐንስ ወንጌል ምዕራፍ ሰባት ከቁጥር ከፍቼ ላሳይሽ፣ በማስረጃ ላሳይሽ እሱ ረጅም ሰፋ ያለ ጊዜ ይወስድብናል። እና ኦሮቢ ጠቅሰ ማለት አሁን በጥቅስ ስናወራ ተበርዟል ተጨምሯል የምትለው ከሆነ ቶታሊ ዘግተግ ሮንግ ነው ማለት ነው። ያለብክ የሆነ ፓርት የሆነ ፓርት። ስለዚህ ጠቅሰ እየጠቀስክ ስታስተምር እንትናም የሚሆነው ችግር የለም። ለልጅ ምንድነው የሚባለው? ይሄ ምግብ ለሚመረጥ እንደዛ ማለት ነው። ጥያቄ ካለሽ ማንኛውም ጥያቄ ላይ በባይብል ላይ እናወራለን። በዛ ጉዳይ ከሆነ አይ መርጠስ ትናገር ስለሰማ ለእናንተ ስንል ነው የምናወራው እንጂ እኛ ተቀብለን አንደርስታንድ አደለም አንደርስታንድ አደረግ ካለው አሁን አንተ ሰማ ካለው እኔም እንዳልኩክ በይሄ ሳይድ ዤ የሆነ ጌም በቃ እዚህ ፕላትፎርም ላይ እንደሚሆነው ለዛ አይደለም እርግጠኛ ነኝ አንተ ሰዓትን አጥፍተክ ያመን ቁጭ ብለህ የምትወያየው ያመንኩት ትክክል ነው ሰዎች እየጠፉ ነው ይዳኑ ብለክ ነው በቃ ስለዚህ እኔም በዛ መንፈስ ነው እንጂ ሌላ ፖይንት የለኝም ጥያቄ ካለሽ ግን እንቀበልሻለሁ አሁንም አንጠረውም ነው በቃ እስቲ ለአሁንኛም እንደዛ ብለን አንጠራውም፣ አባት ብለን አንጠራውም። እሺ ተቀበልኩ። አባት ልትልበት የምትችለው በመፍጠሩና በማስገኘቱ ግን አባት ብለህ ትጠራለህ። ስለዚህ ነው ያልጠራው። አሁንም አባት ብዬ አልጠራውም። በማስገኘቱ አስገኝ ይለዋለው። እናንተ በአብ የሚባለው አባት የሚባለው አስገኝ ፈጣሪ የሁሉ ፈጣሪ ስለሆነ ነው። ቀደም ሚልኪያስ ላይ አመጣውልሽ። ለዛ ነው በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ በሰማይ ያለው አንዱ ሲባል አስገኝ ፈጣሪያችሁ ለማለት እንጂ አባት ማለት አይደለም። የሁሉ አባት አይደለም። እግዚአብሔር እኮ አባት ወላጅ ነው እንዴ? ለዛ ነው ጣቢታ ኖ ወላጅ ሲባል እኮ ይሄ ልክ አንተ ልጅ ካለክ ይሄ ብዙ ታባዙ፣ ልክ ለአዳም እንደተሰጠው ብዙ ተባዙ በሚለው ሜትድ ሳይሆን በእምነት ግን ልጅ ትሆናለክ። የእግዚአብሔር ልጅ ትሆናለክ። እሺ፣ እንደዛ ከሆነ ተራሮችን ማን የወለዳቸው? እሺ ተራሮች ሳይወለዱ ይላል መጽሐፉ። እሱ የራሱ አውድ አለው፣ አደለ? ተራሮች ሳይወለዱ ሲል ተራሮችን ተፈጥረው ነው እንጂ ልክ በጣም ጥሩ፣ ተወልደው ነው የሚል አንደርስታንድ አይኖረንም። በጣም ጥሩ። ስለዚህ አሁን መወለድ ማለት መፈጠር ማለት ዳግም መፈጠር ሊሆን ይችላል እንጂ በዛኛውም፣ ዳግም መወለድ የሚባል ነገር ከአምላክ ጋር አይሰራም። ምክንያቱም ክርስቶስ ነው ብለው በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል እና ይላል። አይደለም ትክክል። ከእግዚአብሔር ተወልዷል ሲባል ከእግዚአብሔር ተወልዷል ሳይሆን ድጋሚ ተፈጥሯል፣ አዲስ ሪክሬሽን አግኝቷል ነው። ሌላ ነገር የለውም። በቃ ክርስቶስን በክርስቶስ ያመነ ምን ይሆናል? ዳግም ይወለዳል። ሌላ ነገር የለውም። አዲስ ነገር የለም አለው። ሌላ ነገር አለው። ምን መሰለክ? ባህሪው ስለሚካፈል ማለት ነው እኮ። ገባኝ እኮ። ሌላ ነገር የለውም ስለሽ መፈጠሩን አዲስ መፈጠሩን የሚያሳየ እንጂ አዲስ ይሄ መወለድ የሚባለው ልክ ከአብ ሴት ልጅ እንደምትወልዶ ከአብ ተወለደ አይደለም የሚባለው ማለት ነው። እንደዚያ አይነት ነገር የለም። ትክክል፣ እንደሱ አይደለም። አዎ፣ በቃ መወለድ ማለት በአጭሩ መፈጠር ነው። ሌሎች ቦታዎችም እጄ ማንሳት ይችላል። መወለድ ማለት መፈጠር፣ ለምሳሌ የሽሩ ወፈረ ደነደነ ይላል ዘዳግም 32 ቁጥር 15 ና 18 ላይ ማለት ነው። ምን ይላል? ይሽሩ ወፈረ ደነደነ፣ የወለደውንም እግዚአብሔር ተወ ይላል። ወረዲልና የፈጠረውንም እግዚአብሔር ረሳ ይላል። ስለዚህ መወለድ የሚለው መፈጠር የሚለውን ተክቶ ሰብስቲት፣ ተደራርገው የሚመጡ ቃላቶች ናቸው፣ ባይብል ላይ ስናየው ማለት ነው። ግን በአዲስ ኪዳን ላይ ስትመጣ ደግሞ ስለ ዳግም ልደት ሲናገር ከእግዚአብሔር እንዴት እንደምትወለድ ተቀምጦልሃል። አሁን ኢየሱስ ክርስቶስ ሲያስተምር ሰው ከውሃና ከመንፈስ ዳግም ካልተወለደ ይላል። ስለዚህ ይሄ ደግሞ ሌላ ቶፒክ ነው። ሌላ ቶፒክ ውስጥ እንዳንገባ ማለት ነው። ኢየሱስ አምላክ ነው ብለሽ ነው ያለሽ? ሰውም ነው አምላክም ነው ብዬ ነው የማምነው። ከአንድ ራሴን ላስተዋውቅልህና አንድ አምላክ ብቻ አለ ብዬ ነው ማምነው። ከአንዱም በቀር ሌላ የለም። የአንዱ አምላክ ማን ነው? ሰማይና ምድርን የሞላ የማይታይ ማንም ሊቀርበው የማይችል በሁሉ ስፍራ የሚገኝ ስሙን፣ ስሙን ካልከኝ ደግሞ ኢየሱስ ነው። ኢየሱስ እኮ ሰው ነው። ወንድ ልጅ አንተ የተወለደውን ስለምታቀቁ ነው። የተወለደውን ብቻ ወልድ አለ መጽሐፍ ቅዱስ ላይ የተወለደ አለ። የእግዚአብሔር ልጅ የሚባለው አሁን እሱ ያንን ስም ስለወረሰ ተጠርቶበታል። ግን በዛ በተገለጠው ሰው የሚሰራው ሁሉንም የሚያደርግ መታያው መልኩም የእግዚአብሔር መልክ የሆነ ነው። አኮ ማን ነው? አሁን ይሄ አንዱ አምላክ እኔ ሰው መሆኑን ነው ኢየሱስ ያየውተ አንድም ቦታ ኢየሱስ አምላክ ነው ብሎ የተናገረበት ጥቅስ አንድም የለም ኢየሱስ አምላክነት ካለውም አምላክነቱ የእግዚአብሔር ቃል ስለመጣለት የእግዚአብሔር ቃል ይመጣላቸው አማልክት ካላቸው እያለ ነው የሚናገረው ባይብል ስለዚህ እኔ እግዚአብሔር ልጅ ነኝ ስላልኩኝ አብ ቀደሰውን ወደ ዓለም የላከውን አንዴ ተሳደባለ ተላላቸው አለ ስለዚህ የቱጋኑ አምላክ የተባሉ ከተባለ ነቢያት በአጠቃላይ የመዝሙረ ዳዊት ምዕራፍ ሰማንያው ቁጥር ስድስት ላይ ምን አለ እኔ ሁላ እኔ አማልክት ናችሁ አልኩ ተብሎ ኢየሱስ የተናገረው ሁላችሁም የልዑል ልጆች ናችሁ አማልክት ናችሁ ብሎ ተናገረ ማንን ነቢያት እግዚአብሔር በነቢያት በአማልክት ማህበር ቆመ ይላል አማልክት የተባሉት ነቢያት ናቸው ስለዚህ ሁሉም የልዑል ልጆች ናቸው ሁሉም አማልክት ናቸው ኢየሱስም ከዛ አንፃር አምላክ ሊባል ይችላል እንጂ ጸግነት አለው እንጂ የጸጋነት አምላክ አለው እንጂ በራሱ አምላክ ነው የሚል አንድም ጥቅስ የለው ስለዚህ አሁን ኢየሱስ ሰው መሆኑን ያየ ነው። ባይብል ላይ እኔ ሰው መሆኑን ያየሁት ኦኬ፣ እሺ ግን ሌሎች ክፍሎችን እንድታይ አሁን ቅድም ከጠቀስካቸው አንድ ኢየሱስ ክርስቶስን ከሙታን ያስነሳው ማን ነው ስትናገረው ነው የአባቶቻችን አምላክ ይላል አብ። ኦኬ፣ እሺ ዮሐንስ 2:19ን እንደውና ሰው ብቻ አሁን እኔ ሰውም ነው ብዬ አምንካለው። አንተ ሰው ብለህ የምትናገረውን አሁን የኢየሱስ ክርስቶስ አምላክና አባት ይባረክ ብትለኝ ምንም ኮንፊውዝድ አያረገኝም። እኔ ምክንያቱም ለዛ ለሰውነት ለተገለጠበት አምላክና አባት ነው። ቅድም እንዳልከው ይሄ አባትና ልጅ የሚለው ልክ አምላክ ተባዝቶ ከአንድ በላይ ሆኖ ሳይሆን ያ የስጋ ሰውነት ወይም እግዚአብሔር የተገለጠበትን ልጄ እያለ ይጠረዋል። ከዛ ያ ደግሞ የሚታየው ደግሞ ራሱ ልጅ ብሎ የሚናገርበት አለና፣ እዚህ ጋር ላንብብልክ ወደ ክፍሉ ልመለሱና፣ በሶስተኛው ቀን አነሳዋለሁ አለ። እሺ፣ ታዲያ በሶስተኛው ቀን አነሳዋለሁ ስላለ እሱ አንስቶታል ማለት የአባቶቻችን አምላክ ነው ኢየሱስ። በሚታየው ማንነቱ አሁን አንተ በተረዳክበት መንገድ ሰው ነው፣ የሚሞት ነው፣ የሚያዝ ነው፣ የተራበ ነው፣ የተጠማ ነው። ያም ፐርፐዝ አለው። ያም እራሱ ማለት ነው። ስጋው ምንድን ነው? ከየት ነው ስጋው? ቆይ እስኪ እዚህ ላይ ጀምር። ስጋው ከየት ነው? ቃል ነው፣ ስጋ ነው። እናንተም ያው በቃል ተፈጠረ የሚል ትምህርት እንዳለ አውቃለሁ። ግን ቃል ስጋ ነው የሆነው እኮ ቃል ስጋ ሆነ ሲባል ተለወጠ ነው? አልተለወጠም፣ አልተጻፈም፣ ተለወጠም አይልም ተለወጠም ማይልም እንደዚህ ሆነ የሚል ነገር የለውም። አንድ አስራ አራት ላይ ቃልም ሥጋ ሆኑ ይላል። ቃል ምንድን ነው? አልገባኝም። ቃል ራሱ ምንድን ነው? ቃል በእግዚአብሔር ዘንድ በነበረ ጊዜ እግዚአብሔር ተብሎ ተጠርቷል። ምክንያቱም ለእስራኤል እግዚአብሔር በቃሉ ሲገለጥ ስለነበረ ማለት ነው። አሁን ልጅ ሰስነሽ ግን አንቺ ታይ በኋላ ደግሞ ለተ ምን ፍቅና እንዳሰሪ በእናንተ ትምህርት፣ ቃል ምንድን ነው? እናንተ በእናንተ አስተምሩ። ቃል ቃል ነው፣ የእግዚአብሔር ቃል ነው። አዎ፣ ባህሪ ነው ወይስ ራሱን ይቻላል ሌላ አምላክ ነው? ራሱን ይቻላል ሌላ አምላክ የሚባል ነገር የለም። አዎ፣ የሥላሴ አማኝ አይደለሽማ አንቺ መቼ። ስለዚህ ቃል ራሱ ባህሪ ነው ማለት ነው። ቃል ባህሪ ነው የሚለው ትምህርት የለም። ባህሪ ነው ቃል ባህሪ ነው። ቃል እግዚአብሔር የሚፈጥርበት አንደኛው አትሪቢዩት አለ እንዴ? እግዚአብሔር በእጁ ይፈጥራል በእጁ ይፈጥራል። እግዚአብሔር እስቲ ሚውት አድርግ። እሺ፣ ወዳጅ አወርዳለሁ ከታች ያለ እዛ ሰው እያወራ ጣልቃት ትለዋ። እሺ፣ ቃል እግዚአብሔር በቃሉ ይፈጥራል አይደለ? በእጁ ይፈጥራል በእጁ ይፈጥራል በተለያየ ነገር በእጁ ይፈጥራል። በእጁ ይፈጥራል ሲል ሊትራሊ እጅ ኑሮ ሳይሆን ሊትራሊ ማለት ነው። ታዲያ ሊትራሊ ቃል ስላለማ ነው እስራኤላውያን ሲሰሙት የነበረው ኮሚኒኬት ሲያደርጉት የነበረው መቼስ መለኮታዊ እጅ ነው እኮ ያለው። ያኛውም እኮ መለኮታዊ እጅ ነው እንጂ ቃል ያልሆነ እጅ ማለት ነው መለኮታዊ ቃል ሆነ። አሁን አንደርስታንድ አረግኩ ያንን። ማለት እኮ መለኮታዊ ቃል ሲባል ልክ ከኔና ከአንተ ውጭ የተለየ እንደሆነ ዲፋይን ለማድረግ እንጂ ሌላ ቃል የሚባል። እሺ፣ ይሁን ባህር ቃል? ባህር አደለም። እሺ ምንድን ነው? ንገሪኝ። ቃል ቃል ነው። እኔ ራሴ የራሴን አንደርስታንድ ነው የምነግርህ እንጂ ቤተ እምነት ወክዬ ምናምን አደለም፣ በዛ እንዳትራዳ። ከኔ የሚወጣው ቃል ቃል ነው የሚባለው። ግን የኔ ቃል አንተ ጋር መጥቶ ሌሎችም እዚህ ያሉት ጋር ይሰማሉ። ራሱን የቻለ ፐርሰን አይደለም። ባጭሩ ራሱን የቻለ ፐርሰን አይደለም። ፐርሰን አይደለም፣ ያስማማናል። ፐርሰን አይደለም። ያ ቃል መጥቶ ስጋ ሆነ ሲባል ምን ማለት ነው? ከዛ ጋር የተጻፈ ነገር ስለሌለ ያ ቃልም ስጋ ሆነ ነው ቁጥር 3 ላይ ምን ይላል መሰለሽ? ሁሉ በእርሱ ሆነ፣ ከሆነው አንዳች ስንኳ ያለ እርሱ አልሆነም። ማለት ትክክል። ስለዚህ በቃል ነው ሁሉ ነገር የተገኘው። አው ያንን ደግሞ ዘፍጥረት ላይ ስናይ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ያንን ይናገራል ማለት ነው። ስለዚህ አሁን ከሆነው ለምሳሌ ቃል ስጋ ሲሆንስ በምንድን ነው የሆነው? አለቀበት የሚባል ነገር የለውም እኮ አይክ አንዴ ቃል በሁሉ በሁሉም ነገር ቃል ተገኘ ተባብለን ተስማማን ነው እንግዲህ። አንድስ እንኳን ያለርሱ አልሆነም ማለ ሁሉ በእርሱ ሆነ ካለ በኋላ በቃል ነው አደለ? ያው በእግዚአብሔር ቃል ሁሉ በእርሱ ነው ከሆነውም አንድስ እንኳን ያለርሱ አልሆነም ማለ። ያለ ቃል የሆነ ነገር ጥሩ፣ ያለ ቃል የሆነ ነገር ከሌለ ቃል ስጋ ሲሆንስ በምንድን ነው የሆነው? ሆነ ይላላ አሁን ይሄ የአንተ መረዳት ነው የሚሆነው። ምክንያቱም የሆነ የሚያልቅ ነው አይደለም። አንተ የሰጠው እኮ ነው አንተ የሰጠው ኮንፊውዚን ነው። ቃል ሥጋ ሲሆን የሆነው በምን እንደሆነ ልንገርሽ። የተስፋ ቃል የሚባል ነገር አለ። ኢየሱስ የተስፋ ቃል ነው እንጂ ትክክለኛ ቃልም አይደለም። ምን አለ ተ ሐዋርያ ሥራ 13 23 ላይ እግዚአብሔርም እንደተስፋው ቃሉ ከዚህ ሰው ዘር ከዚህ ሰው ዘር መድኃኒት ማለት ነው፣ ለእስራኤል መድኃኒት ኢየሱስን አመጣ ኢየሱስን አመጣ። ስለዚህ ከማን ዘር ነው እንደ ተስፋው ቃል ያመጣው? ከዳይ ዘር እንደ ተስፋው ቃል። ይሄ የተስፋ ቃል ደግሞ መጀመሪያ የተገባ ነው የነበረ ነው ተስፋነቱ። ኦኬ ተስፋ ዘፍጥረት 22 18 ላይ ምን ይላል? የምድር አሕዛብ ሁሉ በዘር ይባረካሉ፣ ቃሌን ሰምተሃልና አለው። አብርሃም ለእግዚአብሔር የተገባ ማለት ነው፣ እግዚአብሔር ለአብርሃም እንዲህ ብሎ ል ቃል ገባ። ይህንን ቃል ደግሞ ገላትያ ሲናገር ገላትያ 3፡16 ላይ እንድያ ላይ እንዲያለ ይናገራል። ተመልከች ምን እንደሚል ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮችም አይልም፣ ስለ አንድ እንደሚናገር ግን ለዘርህ የሚላል እሱም ክርስቶስ ይላል። ስለዚህ ክርስቶስ የተስፋ ቃል ነው። ይሄ የተስፋ ቃል ደግሞ ዕብራውያን ምዕራፍ 11 ቁጥር 13 ይመስለኛል። አይደለም? አዎ፣ ቁጥር 13 እነዚህ ሁሉ አምነው ሞቱ የተሰጣቸውን የተስፋ ቃል አላገኙም፣ እና አለ አላገኙም፣ እና ዳሩ ግን ከርቆ ነው አይተው ተሳለሙት አለ በምሪቱ መንገዶችና መጻተኞች እንዲሆኑ ታመኑ አለ። ስለዚህ ከሩቅ አይተው፣ ለዛ ነው ኢየሱስ ሲናገር ዮሐንስ ወንጌል 8፡58 አካባቢ ላይ እንዲያል ይናገራል። ምን አለ መሰለሽ ከ ሃምሳ ስድስት እንጀምርና እንዲህ ይላል አባታችሁ አብርሃምም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስ አለዋል። አብርሃም ኢየሱስን አይቶት ነበር እንዴ? ኢየሱስ አብርሃምን አይቶት ነበር። ያየው በምንድን ነው? በቃል ነው አይደለ? በተስፋ ቃል ነው ያየው። ኦኬ። እዛ ክፍል ላይ ለብቻው እንሄዳለን። ከላይ ጀምሮ፣ ከ24 ጀምሮ እንሄዳለን። ችግር የለውም፣ እንሄዳለን። ያየው በምንድን ነው? አብርሃም መጀመሪያ እቺን ነገርኝ። ኢየሱስን አይቶታል በስጋ አይቶታል አሁን አገናኘ እኮ አንተ እኮ ቀላቀል ኮ ፕሮሚስ የተገባለትን ለአብርሃምንና ቃልም ስጋ ሆነን አንድ ላይ ቃል ቃል የሚለውን ብቻ የተስፋውን ቃልና እዚህ ጋር ቃልም ስጋ የሚሆን ሆነ ይላል ኮ ሆነ ይላል ኮ የእግዚአብሔር ቃል የሚያውም የሚሆን ነው ያስቆም ነው ቃልም ስጋ ሆነማ ይላል ኮ አይልም አላልኩም ነው አንተ ግን አሁን ወደምንሰጥ ያስቆናል ወይስ ይሆናል የእግዚአብሔር ቃል ያስኮናል እኮ አይደል? ፈጣ አምላክ ማነው? እግዚአብሔር በቃሉ ያስኮናል እንጂ ቃሉ አይደል የሚሆነው እኮ አይደል? እንዴ ቃሉም ከፈለገ ይሆናል። እግዚአብሔር እኮ ነው። ምን ታረጋለ? እንዴ ታረጋለ ብላ ጠይቀው። ስለዚህ እሺ፣ ሁለት ምርጫ አለሽ። ሁለት ምርጫ ሰጥቷል። የመጀመሪያው ቃል ሥጋ ሆነ የሚለውን በተዋህዶ ትምርጫ አለሽ፣ ልክ ክርስቲያን ኦርቶዶክሶች እንደሚሉት። አለዛ ደግሞ ቃል ሥጋ ሆነ ሲባል ልክ ዳዊት ማነው? ዳዊት አልኩኝ፣ ሙሴ በትሩን ሲወረውር በትሩ እባብ እንደሆነው ከሁለቱ ነው የምትመርጨው። ካለዛ የተስፋ ቃል ነው የሚሆንብሽ። አንተ አንተ ራስህን ቦክስ ውስጥ አስቀምጠክ ነው ምረጭሽ፣ ያለዛ ንገረኝ፣ እንዴት እንደሆነ እየነገርኩ እኮ ነው ለእግዚአብሔር። አሁን አንተ ማነና እንዴት ሆነ ትላለህ እኮ። ታዲያ እንዴት ነው የሆነው? እሺ እንዴ፣ ጥያቄ እኮ እየመለስሽልኝ እኮ አይደለም። እንዴት ነው የሆነው? ቃል ስጋ ሆነ። እንዴት ነው የሆነው? ቃል ስጋ ሆነ ሲልክ ማለት ነው። እንዴት ሆነ ብለክ ምንድን ነው ሚኒንጉ? የቃል ስጋ መሆን እግዚአብሔር ስለተገለጠበት ነው። እግዚአብሔር ቃሉን ነው፣ ከማንም ጋር እግዚአብሔር የተገለጠበት በራሱ ቃሉን ስጋ በማድረግ የተገለጠው እንጂ ይሄ ቃል እግዚአብሔር ቃል ነው። ተዋህደ እያልሽኝ ነው? እንደ ኦርቶዶክስ አላልኩም። እግዚአብሔር ተገለጠበት ተገለጠበት ማለት ነው። ይሄው በቃ። ይሄ ማለት እኮ ፔንጤና ኦርቶዶክስ የሚለው ነው፣ እየነገርሽኝ ያለሽ ነው ምንም ምንም የተለየት እንጂ ኦርቶዶክስ ምንም ልዩነት የለውም። ወተት ከውሃ ጋር ሲዋሃድ እንደሚሉት እንደዛ አይደለም እያልኩ ያለሁት እኔ። እሺ እነሱም ከ ይቀላቀላሉ ብለው አያምኑም። ጣቢታ ይቀላቀላሉ ብለው አያምኑም። እንግዲህ ማያሉ ይዞ ቃል ቃልነትን ይዞ ሰውም ሰውነቱን ይዞ ፍጡር ከፈጣሪ ጋር ሳይዋሃድ አንድ ላይ ይኖራሉ ነው እንጂ የሚሉት አንድ ሁለት ባህሪ በአንድ አካል ነው የሚሉት ሲጀመር እንጂ በምንም ተአምር እነሱም እንደዛ አይሉም። ስትጠይቃቸው በደንብ ብጠይቃቸው ወይ አሁን ራቸው ሌሎች ሊሆኑ ይችላሉ።